ሰላም ናችሁልኝ ወይ እንዴትስ ናችሁ እኔ አለው እግዚአብሔር ይመስገን ዘና ነኝ ነኝ አሁን እንግዲህ ዛሬ ጥሩ ነገር ይዤላችሁ አልመጣሁም በጆርዳን ያለነው በአጠቃላይ አሁን ጭንቀት ላይ ነው ያለነው በጣም ጭንቀት ነው በቃ ሁለቱ እስራኤል እና እስራኤል እና ኢራቅ ናቸው። ኢራን እየተጣሉ ነው። በጣም ብቻ ጭንቀት ነው አሁን ላይ። በአናታችን ላይ ነው የሚላላኩት። በጣም በጣም በጣም በጣም ጭንቀት ነው። ጸሎት አድርጎልን ብዙ የኢትዮጵያ ልጆችም እየተጨነቁ ነው። መትረጊስ ነው። ምንድን ነው የሚባለው ይሄ ራሱ? ተረስ ነው መረኔት ስሙ ምንም አላውቀውም። ማወቅም አልፈልግም፣ ግን ብቻ በጣም ጭንቀት ላይ ነን። እንዴት እንደሚሰማ በጣም ነው የሚሰማው። ለቅቄ የላችሁ ነበር። እናንተ ደግሞ የተለቀቀላችሁን ላይክ ኮሜንት አታደርጉም ችግራችሁ። እያያችሁ ትወጣላችሁ። እያያችሁ ስትወጡ ለምንድን ነው ግን? እግዚአብሔር ከዚህ ያወጣችሁ እንኳን ይባላል እኮ አይደለ? የሆነ ነገር ወደ እናንተ እኮ የምንለቀው እንድታጽናኑን አይዟችሁ እንድትሉ ጭምር ነው። ዝም ብለን ለምንድን ነው? እና እያያችሁ ባትወጡ እኔ ደስተኛ ነኝ። እውነት ነው የምላችሁ። እያያችሁ አትወጡ። እግዚአብሔር ከእናንተ ጋር ይሁን እያላችሁ በምትችሉት እንትን ኮሜንት እያደረጋችሁ ሰውን አጽናኑ። በጣም ጭንቅ ላይ ነው። ቤሩትም ያሉት እንደዛ ጭንቅ ላይ ነው። ጆርዳን ጭንቅ ላይ ነው። በእነሱ ዳፋ እኛ አሁን ፍርሃት ላይ ነን። በጣም ጭንቀት ላይ ነን። እኔ ባለፈው ከተኛሁበት ነው የተነሳሁት። እዚህ ወደቀ ቀን የመሰለኝ እውነት ለመናገር ማለት ነው። እና እዚህ ደግሞ የሚደወል ደውል አለ። እንደዚህ ረብሻ ሲኖር እንዴት እንደደነገጥኩኝ ነው እኔና ፈጣሪ የምናውቀው። እና የሆነ ነገር ወደ እናንተ በምንልክበት ሰዓት ላይ አባካችሁ የተቆጣ ሳይሆን በትህትና ታሪክ አሪፉ እግዚአብሔር ያቃልለልኝ አጽናኑ። እንዴ አይታችሁ ብቻ አትውጡ ወይ ስክሮል ለማድረግ አትሩጡ። እውነት አሁን በጣም ጭንቀት ላይ ነው ያለነው። እግዚአብሔር ከዚህ ሰወረ። ብዙ እህቶች ወደ እኔ ራሱ እየደወሉ ነው። ያው እኔም እዚሁ ነው ያለሁት። አይዟችሁ፣ እግዚአብሔር እኛን በሰላም ወደ ሀገራችን ያስገባናል። እኛም ብቻ ሳይሆን እነሱንም ሰላም ይስጣቸው። እውነት በጣም ነው የሚከብደው። ለሁሉም ሰላም ይስጥ፣ ለእኛ ብቻ ሳይሆን ማለት ነው። የጎረቤት ሰላም ሲሆን ነው እኛም ሰላም የምንለው። እነሱ ጋር ረብሻ ሆነው እዚህ ጋር ሰላም ሊኖር አይችልም። ይሄ እርግጥ ነው። በእርግጥ እኛ ለሁሉም ነው ጸሎት እያደረግን ያለ ነው ማለት ነው። እኛ ብቻ እንዳን ሁሉንም ሰላም አውርድልና ነው እውነት። ረብሻ ካለ መሳቀቅ ነው። እኛ እንሰራለን እንለወጣለን ብለን ነው የመጣነው። ጭንቀት ለመጨናነቅ አልነበረም። አሁን ፍርሃት ነው በቃ። ልክ መሸጥ ሲል፣ በቃ ፍርሃት ነው አሁን ላይ፣ በቃ እሰቀቃለሁ ሲል ምክንያቱም፣ በዚህ በአናታችን ላይ ነው የሚላከው የሚላላኩት፣ እኛ መሀላቸው ነን ለሁለቱም ማለት ነው። እና በጣም ከባድ ነው በጣም እና አስጨናቂ ነው። ቢያንስ ቢያንስ እግዚአብሔር ከእናንተ ጋር ይሁን እያላችሁ እንግዲህ ጸሎት አድርጉልን፣ በጸሎት አግዙን። ለሚጣሉትም ሰላማቸውን ይመልስላቸው። በጣም አስቸጋሪ ነው። በጣም ይኸው። እና እንግዲህ እስራኤል አሁን እየተደበደበች ነው። ቀጣይ ደግሞ ምላሹ የእሷ ነው የሚሆነው። እኛ መሀል ቤት ላይ ሰቀቀን ማለት ነው እና ላይክ አድርጉ እባካችሁ። እያያችሁ አትጡ። ኮሜንት አድርጉልን፣ የእውነት አድርጉን ኮሜንት። እና ውድ ኢትዮጵያን ልጆች በጆርዳንም በቤይሩትም ያላችሁ ሁላችሁም እግዚአብሔር ከእናንተ ጋር ይሁን። እውነት እግዚአብሔር ከእናንተ ጋር ይሁን። በጆርዳን እና በቤይሩት መሀል ላይ ያለኑ ብቻ ሳይሆን እስራኤል ብዙ እኮ የኛ ኢትዮጵያ ኖች አሉ። በጣም ይሄ ነው የማይባለው ኢትዮጵያውያን ነው ያለው። እነሱስ እነሱን አስባችኋል? ግን እኔ እነሱም እያሳሰቡኝ፣ ቢያንስ እኛ መሀል መሀል ጎረቤት ስለሆነ ያው ጭሱ ምኑ ስለሚታየን ነው ፍርሃት ላይ የሆኑ። እውነት በጣም የምንደነግጠው ጭስ እያየን ነው፣ እና በአናታችን ላይ ሲሄድ እያየን ስለሆነ። አዎ ቅርብ ናቸው ደግሞ በመኪናም መግባት ይቻላል ማለት ነው። እነዚያስ እዛ ቦታ ላይ ያሉት ምን እየሆኑ ነው? እኔ ይሄን ነው የሚያሳስበኝ። ብዙ ኢትዮጵያኖች አሉ እዛ፣ ወታደር ሳይቀር ኢትዮጵያን፣ አዳጅ በጣም ያስፈራል። በጣም የጭንቅ ሰዓት የጭንቅ ጊዜ ነው። በጣም ከባድ ነው። እምነቱ በጣም ይከብዳል። በጣም እና ሁላችንንም እግዚአብሔር ከቁጥር ሳያጎልን በስደት ላይ ላለን ላጠቃላይ ለሁላችንም በሰላም ወደ ሀገራችን ያስገባን በሰላም ያስገባን። የሚለው ሌላ ነገር ምንም እንለው ነገር የለም። እግዚአብሔር ግን በቸርነቱ በምሕረቱ ያው እንደሚያጸድቅልን አይደለም እንደሱ ቸርነት በሰላም ወደ ሀገራችን ያስገባን በስደት ያለን በአጠቃላይ። አሁን ምንድን ነው የሚፈጠረው ደግሞ ይሄ ያለ ሶስተኛ የዓለም ጦርነት ምናምን እየተባለ ነው ማለት እኔ ፖለቲካ ውስጥ መግባት የማንፈልግ ሰው በቃ እንደዚሁ ግን እየፈራ መጣው ማለት ነው በማየው ነገር እየፈራ ነው እግዚአብሔር በሰላም ወደ ሀገራችን ያስገባን በጆርዳን ያላችሁ አትፍሩ ቤይሩት ያላችሁም እግዚአብሔር ከእናንተ ጋር ይሁን ከእኛ ጋርም ይሁን ግን እኛ ለራሳችን ብቻ ሳይሆን እዛ እስራኤል ያሉት እህት ወንድሞቻችንንም ማሰብ ነው በቦታው ያሉትን ማለት ነው። እና በአጠቃላይ እግዚአብሔር ከክፉ ነገር የሰወረን ነው የምለው ሌላ ምንም የምለው ነገር የለም። በጣም ከባድ እና አስጨናቂ ጊዜ በጣም ይከብዳል። በጣም ማለት ነው። እና ያው ወደ እስራኤል እየሄድን ነው። ሀገራችን ዙሯን ሳት መሀል ገነት ያደርግልን በስደት ላሉት ሰላማቸውን ያብዛልን። አትፍሩ አትራዱ እግዚአብሔር አለ ቀናችን ከደረሰ ሀገራችን ላይ መሞታችን አይቀርም ፈጣሪ ከእናንተ ጋር ይሁን እየደወላችሁ ምትነግሩኝ ሁላ እኔም በቦታው ላይ ስለሆንኩ አትጨናነቁ በቃ ምክንያቱም ለእኛ የመጣ ነገር ወደኋላ አይልም ለእኛ ካልመጣ እኛን አይነካንም ማለት ነው ግን እንደ አንድ ሰው የሰው አካል የያዘ እንደ ሰውነታችን ፍርሃት አለብን አዎ ፍርሃት አለብን ግን እግዚአብሔር ያውቃል እግዚአብሔር ያውቃል። በጥበቡ እንደዚህ ምንጥቅ አድርጎ ወደ ሀገራችን በሰላም ያስገባል። እውነት እነዚህ ደግሞ እናቴ ይሳፈራሉ እኮ ብል ደነፋቸው ሰራተኛ ቤት። ግን እግዚአብሔር በሰላም ወደ ሀገራችን ያስገባል። እንዶቼ እኔ በጣም ነው የምወዳቸው። ይህን ሰሙን ጠፍቼ ነበር የምመልከታቸኝም። ያ ቪዲዮ በሚደርሳችሁ ሰዓት አደራ፣ አደራ፣ ላይክ ኮሜንት ሰብስክራይብ ሼር እያረጋችሁልኝ አበረታቱኝ፣ አሳድጉኝ። እኔ ወዶች ይችላችኋለሁ። አዲስ ነኝ። ስለዚህ አብራችሁኝ ሁኑ ቤተሰብ ሁኑን። እወዳችኋለሁ እላለሁ። አሁን ለጊዜው ያየሁትን የሰዓቱ ያስጨነቀኝን ነገር ልነግራችሁ ነው የፈለኩት። የመጣሁበት ምክንያት ይሄ ነው እና ሰላም ዋሉልኝ። ሰላማችሁ በያላችሁበት ሁላችሁም ከአጥናፍ እስከ አጥናፍ ብዝዝት ይበልልኝ። ላይክ ኮሜንት ላይክ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁልኝ አበረታቱኝ፣ አሳድጉኝ እኔ የምፈለጉ ከእናንተ ነው። በቤሩትም፣ ጆርዳን፣ እስራኤል፣ ሁሉም ቦታ ያለው በአጠቃላይ እግዚአብሔር አብራችሁ፣ በጣም ነው የምወዳችሁ። ጸሎት አይለያችሁ። ይሄኔ ደግሞ ከእኔ ይልቅ ደግሞ የጻድቃን የሁላቸውም ምልጃቸው፣ ረዲት፣ በረከታቸው አይለያ። ሁላችሁም በየሃይማኖታችን ፀሎት እናድርግ። ሰላም